ድንግል ሆይ ርጉም በሆነ በሄሮድስ ዘመን ከእርሱ ጋር ከአገር ወደ አገር ስትሸሽ ከአንቺ ጋር መሰደዱን አሳስቢ። ድንግል ሆይ ከዓይኖች የሸፈሰሰውንና በተወደደ ልጅሽ ፊት የወረደውን መሪር እንባ አሳስቢ። ድንግል ሆይ ራቡንና ጥሙን፣ ችግሩንና ሐዘኑን ከእርሱ ጋር የነበረሽንም ጭንቅ ሁሉ አሳስቢ። አንተ ተራራ ሆይ የእግዚአብሔር ማደሪያ በሆንህ ጊዜ በኪሩቤልና በሱራ ፊልም መካከል ፍጹም ደስታ ተደረገ። የመላእክት ሰራዊት ቅዱስ የሆነ ፈጣሪያቸውንና ጌታቸውን ይታዘዙ ነበር። አንተ ተራራ ሆይ ያደረብህ ጌታችን ስለሆነ ከተራሮች ሁሉ ከደብረ ሲናም ይልቅ ከፍ ከፍ አልህ።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 እመቤታችን ቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስን ይዛ አረጋዊ ዮሴፍንና ሶሎሜን አስከትላ ወደ ግብጽ ተሰዳ ደብረ ቁስቋም ላይ ያረፉበትን በከስደት መልስ ደብረ ቁስቋም ላይ ያረፉበትን ህዳር ስድስት ቀን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታላቅ ድምቀት ታከብራለች ማለት ነው። በጠቅላላው እመቤታችን በስደቷ ጊዜ ብዙ መከራን ተቀብላለች። አባ ሕርያቆስ በቅዳሴ ማርያም ድርሰቱ ላይም በቁጥር 167 ላይ ድንግል ሆይ ርጉም በሆነ በሄሮድስ ዘመን ከእርሱ ጋር ከአገር ወደ አገር ስትሸሽ ከአንቺ ጋር መሰደዱ መሄዱን አሳስቢ ድንግል ሆይ ከዓይኖች የሸፈሰሰውንና በተወደደ ልጅሽ ፊት የወረደውን መሪርን ባ አሳስቢ ድንግል ሆይ ራቡንና ጥሙን ችግሩንና ሀዘኑን ከእርሱ ጋር የነበረሽንም ጭንቅ ሁሉ አሳስቢ የደረሰብሽንም ጭንቅ ሁሉ አሳስቢ ሲል የምናገኘውም ለዚሁ ነው ማለት ነው። ደብረ ቁስቋም ማለት እንግዲህ በደቡብ ግብጽ የሚገኝ ተራራ ነው፣ የቦታ ስም ነው ደብረ ቁስቋም። እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲሁም ቅዱስ ዮሴፍንና ቅድስት ሰሎሜንም ይዛ ከስደት ሲመለሱ ያረፉበት ቦታ ነው ማለት ነው። ይህም በቅዱስ ወንጌል በማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ እንደተጻፈው ሄሮድስ ክርስቶስን ለመግደል በፈለገ ጊዜ እግዚአብሔር የእግዚአብሔር መልአክ ቅዱስ ገብርኤል ማለት ነው ላረጋዊ ዮሴፍ በህልሙ ህፃኑንና እናቱን ይዘው ወደ ግብጽ ሽሽ ባለው መሰረት የተፈጸመ ነው። ስደታቸው የክርስቶስ ስደቱ ቀድሞ በነቢዩ ኢሳይያስ ትንቢተ ኢሳይያስ ዘጠኝ አንድ ላይ እንደምናገኘው እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብጽ ይመጣል፣ የግብጽም ጣወታት በፊቱ ይዋረዳሉ ተብሎ በተነገረው መሰረት በትንቢቱ ትንቢተ ነቢያት የተነገረለት በሱ መሰረት የተፈጸመ ነው ማለት ነው። ነብዩ ፈጣን ደመና ያለው እንግዲህ ጌታችን በእመቤታችን በቅድስት ድንግል ማርያም ጀርባ ላይ ሆኖ ወደ ግብጽ መውረዱን ለመግለጽ ነው። በስደቱም ጣወታት ግብጽ እየተሰባበሩ ሲወድቁ በእነርሱም አድረው ሰውን ሲያስቱ የነበሩ አጋንንትም ሁሉ ሲሸሹ ታይተዋል ማለት ነው። ደግሞም ጌታችንን ዳግማዊ አዳም ነውና በምክረ ዲያብሎስ ምክንያት ተሰዶ የነበረው ቀዳማዊ አዳምን ለመካስ የሱን ክስ የሱን ካሳ ለመስጠት ተሰዷል ማለት ነው። በዚህም አጋንንትን ከሰው ልቡና ሁሉ አውጥቶ አሳዷቸዋል ማለት ነው። እመቤታችንም ልጇን ይዛ ከስደት ስትመለስ ያረፈችበትን ተራራ ደብረ ቁስቋምን ባረከችው፣ ቀደሰችው። ይህም ተራራ እንግዲህ የተቀደሰ ተራራ ስለመሆኑ የእስክንድሪያው ሊቀጳጳስ ቅዱስ ታኦፎሎጎስ በድርሳነ ማርያም እንዲህ አለ። እንዲህ ብሎ ተናግሮ እናገኛለን። ይህም ከሀገሮች ሁሉ ተራሮች የሚበልጥ የተለየ ከፍ ያለ ተራራ ነው። በውስጡ ቅዱስ እግዚአብሔር ያድራል። ይህንን ተራራ የእግዚአብሔር ልጅ ወዶታል አክብሮታልምና፣ ከዓለም ሀገሮች ሁሉ ከተቀደሰች እናቱ ጋር አድሮባታልና፣ ከመላእክት ቤት ያድር ዘንድ አልወደደም፣ ቢታንያንም አልመረጠም። ከተራራው ላይ ባለች ገዳም ቤት ውስጥ አደረ እንጂ ነቢዩ ዳዊት የጽዮንን ተራራ ወደደ፣ በአርያምን መቅደሱን ሰራ እንዳለ ብሎ አስፍሮልን እናገኛለን ማለት ነው። ሊቁም እንግዲህ በዚሁ ድርሳነ ማርያም ላይ እንዲህ ሲል ምስጋናና አድናቆቱን ይቀጥላል። ቀጥለን ስናነበው አንተ ተራራ ሆይ የእግዚአብሔር ማደሪያ በሆንህ ጊዜ በኪሩቤልና በሱራፊል መካከል ፍጹም ደስታ ተደረገ። የመላእክት ሰራዊት ቅዱስ የሆነ ፈጣሪያቸውንና ጌታቸውን ይታዘዙ ነበር። አንተ ተራራ ሆይ ያደረብህ ጌታችን ስለሆነ ከተራሮች ሁሉ ከደብረሲናም ይልቅ ከፍ ከፍ አልህ። ጌታችን በደብረሲና ባረፈ ጊዜ ፍጹም ደስታ ታላቅ ብርሃንም በሆነ ጊዜ መቅረብና መመልከት ከሙሴ በቀር የቻለ የለም። እርሱም ቢሆን ፊቱን ማየት አልቻለም። ስጋ ለባሽ ሁሉ እርሱን አይቶ በህይወት መኖር የሚቻለው የለምና፣ እኛ ግን አየን ከዚህ ማደሩንም ተረዳን። ዳግመኛም ንጽሕት በሆነች በማርያም ዘንድ አየ ነው ቅድስት ከሆነች ከእመቤታችን ማርያም ዘንድ በቤተልሔም ስለ እኛ በተዋህደው ስጋ በጨለማና በሞት ጥላ ስር ያለን እኛን ከቸርነቱና ሰውን ከመውደዱ የተነሳ መጥቶ አዳንን ከዓለም ሁሉ ይልቅ ጣዖታትን በማምለክ ሲበድሉም ወደ ግብፅ ሀገር ወርዶ በእነርሱ ላይ የመለኮትነት ብርሃኑን በማብራት ታላቅ የሆነ ክብሩን ገለጠ ሲል በዚህ በድርሳነ ማርያም ላይ ስለዚች ቦታ ጽፎልን እናገኛለን ማለት ነው። መቤታችን ቅድስት ድንግል ማርያምም እንግዲህ ከጌታችን ከኢየሱስ ክርስቶስ ጋር ከአረጋዊ ዮሴፍ ከሰሎሜ ጋራ በዚህ ተራራ ለስድስት ወራት አርፈዋል ማለት ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በህዳር ስድስት ቀን ይህንን በቀን የምታከብርበት ምክንያትም ይሄ ነው ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። እንደተለመደው ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም ቤተሰብ የሆናችሁ ደግሞ ላይክና ሸር በማድረግ እና በኮሜንት አስተያየታችሁን በመግለጽ አገልግሎቱን ደግፎ በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።